የደም ድግምት አምጡልኝ። ይሄ ያስቸግራችሁ አለ። አምጣልኝ፣ የእሱን የደም ድግምት። በስሙ አይተሰራም፣ አውጣው። መስተፋቅር፣ በደም ሰራችሁባት፣ በደም አርጋ አበላ። ደረጀ፣ አንተ ነህ ያስደገምከው። በስርዓቱ አበረ፣ አቤት ነው የሚባለው። ደረጀ፣ በስርዓቱ አቤት ነው የሚባለው። ደረጀ፣ እምቢ አለችህ፣ አልፈልግህም አለችህ። አንተ ደግሞ በደም ደግመህ አበላሃት። አበላህት ዛሬ ደረጃ ያስደገመው ድግምት ከላይዋ ላይ እዛው እሱ ላይ ሄዶ ይጠመጠማል። እሷ ግን ነጻ ትወጣለች። ማንም በድግምት ትዳር አይመሰርተም። በል በደረጃ የገባህ በታላቅ ድምፅ አራት ጊዜ እየጮክ እየጮክ ነው የምትወጣው ዳይ ዳይ በደሙ ኃይል